ውስጣው ተሰብሯል። ውስጣ አዝኗል። በጣም የተጎዳች ሴት ነች። ሴት ደካማ ነው። እንደ ወንድ አተሳሰባቸው እኩል አይደለም። አብርሃም ከሌላ ያለውን ጉዳይ እስካልተወ ድረስ እሱን ያለውን እየሄደበት ያለውን መንገድ እስካላስተካከለ ድረስ ብዙ የሚገናኙበት መንገድ አለ ብዬ አልልም። በቃ እኛም ከእሷ እንዲርቅ ነግረነው ነበረ ከሷ ምንም ይህንን ነገር እንኳን እየነገር ነው ሊያረግልን አልቻለም። በቃ አጠቅምህም ህይወትን እያበላሸች ነው፣ በቃ አጠቅምህም ከሷ ራቅ እያል ነው። ያንን ነገር ደግሞ ሊያረግልን አልቻለም። ሌላ እስከሷም ያቺ ልጅ እዛው ከሱ ጋር አብራ ኖራ አብሮ እየቀጠለ ከሆነ ምንም አይነት እኛም እናመጣው ለውጥ አይኖርም። ዝም ብለን መመላለስ ነው የሚሆንብን። እሷ ጋር እኔ በቃ እሺ በቻልኩት ልለምናችሁ፣ በቃ የቻላችሁት እንኳን አድርጎ እነዚህ ልጆች እያየናቸው እየተለያዩ ነው። በቃ ሩታ ምንም ምለምናችሁአትም፣ ቢሆን እሺ ሃሳቧን እንኳን አስቀይሯት። እኛ በቃ የው ከቻለን የው ተንበርክ ከንጋሽ እንጠይቃለን። እናንተ ናችሁ የመጨረሻ ተስፋችን፣ እነሱን አንድ ላይ ለማድረግ እናንተ ናችሁ በቃ ተስፋችን። እኛ በጓደኞች አልሆነም፣ በቃ በጓደኞቹ አልሆነም፣ ሊስተካከል አልቻለም። ሰላም ሰላም፣ ውድ ቤተሰቦች እንዴት ስናችሁልኝ? እኔ አለሁ ይመስገነው። እንግዲህ ዛሬም እናንተ ጋር ተመልሼ መጥቻለሁ። እንግዲህ በሰሞኑ እየተፈጠረ ያለው ነገር እናንተ ማየታችሁታል። የሆነ በጣም የሚያስጠላ ነገር እየተፈጠረ ነው። እኔ እንደዚህ ይፈጠራል ብዬ አላሰብም ነበረ ሩታ ጋር ድረስ ሲመጣ ነገሮች ይስተካከላል ብዬ ነበር እስካሁንም እያሰብኩ የነበረውና አንዳንዴ ለቀልድም ብለን ለጨዋታም ብለን የምናደርገው ነገር የሰው ሕይወት እንደሚያበላሽ ማሰብ መቻል አለብን። እና እኔ አብርሽ ያስተካክላል ይስተካከላል ብዬ ነበር። እና ያሰብኩት ጭራሽ ነገሩ እንዳይስተካከል ሆኖ ተበላሽቶ እንዳይስተካከል ማለት ነው። እኔ እንደዚህ ይሆናል ብዬ እንኳን አንድ ቀን እንኳን አስቤ አላቅም። የእነሱ ነገር ታውቃላችሁ እነሱን አብራ መመሙን እንኳን እንዲረዳት ያንን ነገር እያደረኩኝ ነበር በቀደም ግን ደግሞ ያንን ነገር እንኳን የሆነ ነገሮቹን ይስተካከላል ብዬ ነበር። ያንን ነገር እያደረኩኝ የነበረው ግን ደግሞ ከጎን ነገሮች የሚያበላሹ ብዙ ነገሮች አሉ፣ ብዙ ሰዎችም አሉ። ችግር የለውም ይሄ ብዬ ስም አልጠራም፣ ስም መጥረት አያስፈልግም። ከዚህ በፊትም ስም ስንጠራ ነው ብዙ ነገር እየተበላሸ የነበረው፣ እኔ ላይም ብዙ ነገር እየደረሰ የነበረው። አልጠራም ችግር የለውም። ግን በቃ እኔ ነገሮቹ ዛሬ ነገር ይስተካከላሉ ብዬ ነበር እያሰብኩ የነበረው ግን ደግሞ ምንም ነገሮቹ ሊስተካከሉ አከሉ አልቻለም። ምንም ማለት ነው። ጭራሽ ልጆቹ መገናኘት እስካይችሉ ድረስ ነገሩ እየተበላሸ ነው፣ መገናኘት እንዳይችሉ ማለት ነው። እኔ በቃ ለምትወዱ ሰው ብዙ አይነት መስዋዕትነት ይከፈላል። እኔ ሄርሜላ ብትሆን አብርሃምን ትወደዋለች ወይም የሱ ጉዳት ማየት ማትፈልግ ከሆነ በዚህ ያክል የሱን ሕይወት ለመጥበጥበጥ ረጅም መንገድ መሄድ የለባትም። ሜድም አይጠበቅባት። እኛ ከዚህ በፊት እኮ እሷ አታስፈልግም፣ ህይወት የት ሆና ነው አሁን ላይ እየተገኘች ያለችው ስንለው ሊሰማን አልቻለም። እስቲ አሁን ተረዳው ሄርሚላ ምን ሰው እንደሆነች ለአንተ ህይወት እንደማጠቅመ አሁን እስቲ ይወቀው። እኛ እኮ ምን ማናቃትም ከዚህ በፊት ዝም ብለን እኮ አይደለም ዝም ብለን ነው የተናገርን የሚነበረው አናቃት፣ ግን ደሞ እናንተ ህይወት ላይ ስተቶና ስለታየች ነው የተናገርን የሚነበረው ለምን እስካሁን እንዳልተረዳን አልገባኝም። እስኪ አሁን ተረዳው። እኔ ሩታ ነግራኝ ነበረ አብርሽ እንገናኝ ብሎኛል፣ በቃ ያለው ነገር እኔና አንቺ ብቻ ተወያይተን ወይም አውርተንበት እንፍታው ብሎ ጠርቶኛል ያለበት ቦታ ድረስ ምናምን ብላኝ ነበርና እኔ የዛን ቀን የዛን ቀን ማታው ነገሮች ይስተካከላሉ ብዬ ነበር ያሰብኩት። ምክንያቱም አብርሽና ሩታ ሁለቱ ከተገናኙ ያውሩት ነገር በቃ ምንም ነገር ይባባሉ፣ ማንንም ከጎናቸው ስለሌለ ነገሩ ይስተካከላል ብዬ ነበርና ሩታም ሄዳ የገጠማት ነገር እንዳሰበችው አይደለም። አውቃለሁ፣ አብርሽ አስቦት እንዳልሆነ ግን ደግሞ እኔ ነገሮች ይስተካከላል ብዬ ነበር። ሩታ አብርሽ ጋር ብቻዋ ከሄደች ነገሮች ይስተካከላል ብዬ ነበር ያሰብኩት። ደግሞ የባሰ ነገሩ ተበላሸ። በቃ ነገሮች እንዳይስተካከሉ ሆኖ ቀሩ። በቃ ይሄ ነገር እንዳይፈጠር እኛ ብዙ ጊዜ ሞክረን ነበረው። እንዴ ይሄ ልጅ ድግ ለኛ በቃ ተሳስቶ ቢሆንስ ራሱን ብሎታል ታልኩ ተሳስቼ ቢሆን አሁን ሚዲያ ላይ ልለቁት ነበረ ነው? ወንድ ልጅ እኮ ሊሳሳት ይችላል። አብርሃም በብዙ ነገር ሊስተካክል ያልቻለ ልጅ ይሄ ነገር ቢያሳስቶስ? ለምንድነው መጀመሪያ የምታደርጉት ነገር ማሰብ ያቃታችሁ? ለምሮ ይሄ ብናረግ ይሄኛው ይፈጠራል አይፈጠርም፣ የሚለው ነገር ማሰብ ይከብዳል። አብረሽም እኮ ይኸው እስከ መጨረሻ ድረስ ህይወቱ የተበላሸው ይጠቅመኛል አይጠቅመኝም፣ የሚለው ነገር መለየት አቅቶት ነው። አያስፈልግም። በቃ ሄርሜላ ስህተት ነች ከተባለ ስህተት ነች። ከዛ በፊት እኮ ሄርሜላ አታስፈልግም እያላችሁ የነበራችሁ እናንተ ናችሁ። በቃ የሰው ሰው እኮ ግዴታ በቃ ራሱ እኮ ብሏል። በቃ ካመነ ይመን ካላመነ ይመን ብሏል። እኛም እየጠረጠረ እኛ ኦዲንስ ብቻ አይደለም እየጠረጠረ ያሉ አብርሽና ሄርሜላ ላይ እኛ ራሳችን የአብርሽ ጓደኞች እንኳን እየጠረጠር ናቸው። እንዳንጠረጠሩ ደግሞ ማሳየት መቻል ያለበት አልጋ ላይ በመፈተን ሳይሆን ሩታንና አብርሽን አንድ ላይ በማድረግ እንጂ አልጋ ላይ አይደለም። አንድ ላይ እንደሆኑና እንዳልሆኑ ማረጋገጥ መቻል ያለበት ይሄ ደግሞ የወረድ አስተሳሰብ ነው። እኛ እዚህ ጋር ቆመን እኮ ምን እኮ የምናወራው ሰላም እንዲፈጠር እንጂ የባሰ ነገሮችን እናንተ እንድታበላሹብን አረን ቢኒያም ላይ የደረሰው ነገር አይታችሁታል። እኔ ላይ እንደማይደርስ ደግሞ ምንም እንትን የለኝም፣ ሪስክ የለኝም። ነገ ወይ ዛሬ ደግሞ የሆነ ነገር እኔ ላይ ይፈጠራል። አውቀዋል። ብቻ እኔ የመጨረሻ ተስፋዬ ከመሞከሩ ወደኋላ አለም የሚፈጠረው ነገር ይፈጠራል። እኔ ላይ ምንም ነገር ሊፈጠር ይችላል እነሱ አንድ ላይ ከሆኑ ማለት ነው። እና ዛሬም በቃ ለመጨረሻ ጊዜ እንኳን ትልቅ ሰው ሄዶ አብርሽና ሩታን ብቻ በስርዓት ቢያናግሯቸው ደስ ይለኛል። በቀደም ቢኒያም አናግሯቸው ነበር ትልቅ ሰዎችን እና ጋሽየም ነበረ የቢኒያም ማባት ነበረ። እና ዛሬ ለመጨረሻ ጊዜ እንኳን ሩታንና አብርሽ አግኝተዋቸው ቢያወሯቸው ደስ ይለኛል። የመጨረሻ ተስፋችን እነሱ ናቸው። በኛ ካልሆነ እስኪ በትልቅ ሰው እንሞክረው። በትልቅ ሰው እንኳን የሚሆን ከሆነ እንሞክረውና የዛኔ በእነሱ እንኳን መስተካከል ካልቻለ እጃችን እናወጣለን። ከዚህም የመጨረሻ እድላችን ሞክረናል። ከዚህ በላይ ምንም ማድረግ አንችልም። የተቻለን ከሞከረን በኋላ ምንም ማድረግ አንችልም። እኔ ዛሬ እስኪ ጠርቻችኋለሁ። የቢኒም አባት አለ፣ ጋሺም አለ። እኔ ምንም ነገር ማድረግ ካለብኝ ምንም ነገር አደርጋለሁ ለነሱ ማለት ነው። በቃ እነሱ ናቸው የመጨረሻ ያሉን ተስፋ። እኛ ጓደኞቻቸው እንፈተዋለን ብለን ነበረ። በእኛ አቅም ይሁን አይደለም በእኛ በጓደኞቻቸው አቅም አይሆንም። በቃ እኔ እየመሰለኝ ያለው የባሰኛ ነገሮችን እያበላሸን ነው ያለነው እናስተካክላለን ብለን ማለት ነው። ብቻ አነጋሽዬም ጠርቻችኋለሁ ይመጣሉ። ሲመጡ ደግሞ በቃ እናንተ ናችሁ ያለን ተስፋ የመጨረሻ ተስፋዎቼ እናንተ ናችሁ። በቃ እጃቸው እግራቸውም ላይ ቢሆን ተንበርክካችሁ አንድ ላይ አርጉ አርጉልን ነው እምላቸው። በቃ ከዛ ሌላ ምንም አማራጭ የለንም። ያሉን እነ ጋሼዬ ብቻ ናቸው። ጋሼዬ የሚያብርሽም አባት ደውዬለት ነበር፣ ግን ትንሽ ቆይባሉ ስላለኝ ነው አሁን እነ ጋሼዬን ብቻ ጠርቼ ላናግራቸው የወሰንኩት እና እነሱም ይመጣሉ ከመጡ በኋላ ደግሞ በቃ ያለው ነገር ከነሱ ጋር ማውራት እፈልግ እፈልጋለሁኝ። በቃ እነሱ ነገሮች እንዲያስተካክሉት ለእነሱ ሀላፊት እናንሰጣለን። በቃ እኛ እጃችንን ማውጣት ካለብን እናወጣለን። ብዙ ስህተት እንዳለ እነ ጋሽዬም የቢኒም አባት ሩታ ጋር ሄደው እንዳናገሯት እንዳናገሩት ሰምቻለሁ። አናግረዋት ነበርና እኔ እንጃ የተሰጣቸው መልስ እስካሁን አልሰማሁኝም። ለጋሽዬ ቤት ቁጫ አድርጌ አናግሬው ነበር እ ከቻላችሁ ጉሩታ ጋ እንኳን ሄዳችሁ አናግሯት ምናምን ብዬው ነበርና ሩታ ሄደው ሄዶ አናግሯት ነበር። እስቲ ምን እንዳለቻቸው ምን እንደ እንደ እንትን እንዳለቻቸው ደግሞ አንድ ላይ እንሰማለን። ነብቻ ብቻ ያው እነሱ መጥተዋል። እስቲ ካለው ነገር ከነሱ ጋር እናወራ ይሆናል ማለት ነው።

የሁለታቸውን ፍቅር ስለምታውቁት ነው የሁለታቸውን አንድ ላይ መሆን ስለምትፈልጉት ነውና፣ ሁላችሁንም ጋሺ የኔም የቢኒ አባት ማመስገን እፈልጋለሁ። እና ሩታ ጋር ሄዳችሁ ነበር እና ተስፋ የሚሰጥ ነገር ሰጠ ነግራችኋለች ብዬ አስባለሁ። ጋሺ በእርግጥ ነገሩ ሄደንበታል፣ በአግባቡ ሄደናል፣ ብዙ ደክመናል፣ ለፍተናል እናንተም በበኩላችሁ እየለፋችሁ ነው ያላችሁት፣ እየደከማችሁ ነው ያላችሁት። እኛም በሰማነው እና ባየነው ያህል ብዙ ሄደናል፣ ብዙ ደክመናል። ብዙ ቀን ቤቷ ሩታን ለመጠየቅ ወይም ለማሳመን በብዙ መልኩ ሄደናል፣ ግን ብዙ ደስተኛ አይደለችም። ደስተኛ ያልሆነችበት ምክንያት ምንድን ነው? ከሱ ጋር ያለችዋ አብራው ያለችው ከሷ ጋር ካልተለየ የኔና የሱ እርቅ ሰማይና ምድር ያህል ይራራቃል ተራርቋል። ስለዚህ እኔና እሱ እሷን ከሷ ጋር ያለው ግንኙነት ሲያቋርጥ ብቻ ነው መታረቅ ምንችለው ብላ። በእርግጥ ታከብረናለች። ምንም እንኳን የእናንተ አክብሮት ቢኖረኝም፣ በአከብራችሁም፣ አባቶቼ ናችሁ። ለእናንተ ያለኝ ስፍራ በጣም ከባድ ነው። በጣም እወዳችኋለሁ ግን በዚህ የተጎዳሁበት ጉዳይ ስለሆነ ከእሷ ጋር ከልጅቷ ጋር ያለውን ነገር እስካልቀረፈ ድረስ እስካልተወ ድረስ እኔና እሱ የመገናኘት እድላችን በጣም የጠበበ ነው ምንም አይነት ብትሉኝ ብላ ነው። እንግዲህ ብዙ ለፍተናል፣ ብዙ ደክመናል። ይሄ ወንድሜም እኔም ከሰማነው ጊዜ ጀምሮ ብዙ ለፍተናል፣ ግን ብዙ አስደሳች የሆነ ነገር አለያዝንም። እንግዲህ ያው እሱ አብርሃም ከሌላ ያለውን ጉዳይ እስካልተወ ድረስ እሱን ያለውን እየሄደበት ያለውን መንገድ እስካላስተካከለ ድረስ ብዙ የሚገናኙበት መንገድ አለ ብዬ ልልም። ምክንያቱም እሷ በጣም በስሜት ሆና ነው እየተናገረች ያለችው። ስለዚህ አብርሃምም ካለበት ነገር እየሄደበት ካለ መንገድ እንዲመለስ እናንተም ጓደኞቹ በይበልጥ በእርግጥ የልጅ አዋቂ ያርጋችሁ ልጆች በጣም ደስ የሚል አካሄድ ነው እየሄዳችሁ ያላችሁት እነሱን ለማስታረቅ ያልከፈላችሁት ዋጋ የለም ሽማግሌ በማንሳት በእሱን በአካል በማቅረብ በሌላም በሚዲያም በምንም በተለየ መንገድ እነሱን ለማስታረቅ ያልከፈላችሁት ዋጋ የለም እግዚአብሔር ይባርካችሁ ተባረኩ የልጅ አዋቂ ያርጋችሁ ጭምቶች ናችሁ በእውነት የእነሱ ጉዳይ የእኛ ጉዳይ ነው ብላችሁ አዋቂዎቹ፣ ሽማግሌዎቹ፣ ሌሎች ሰዎች ያልተነሱበትን ነገር እናንተ በዚህ ሂደት ላይ እየሄዳችሁ ስላላችሁ ሳናመሰግናችሁ አናልፍም። ተባረኩ። የልጅ አዋቂ አርጋችሁ። የእሷ ጉዳይ ግን እንደሰጠችን እንዳነጋገርዋ የጠበበ ጉዳይ ነው። ግን ከውስጡ ካለው ንዴት አንጻር እኛን በወቅቱ እንደጠበቅ ነው አይደለ ይሆን? ምክንያቱም በሱና በሷ በዛችኛዋና በአብሪሽ መካከል ያለውን ነገር በጣም አናዷታ ተናድ ተናዳባቸዋለችና አሁንም ለማቀራረብ ሞክሩ። ምናልባት እኛ አሁን እሷ ፊት ቀርበን እንደዛ ተናግረን አሁን እንደገና እሷ ጋር ቀርበን የማውራቱ ጉዳይ በጣም የሚከብድ ጉዳይ ነው። እንዴት እንደምናደርግ ራሱ በጣም እየከበደን ነው ያለው። ምናልባት እናንተ አብሬን በጣም በጣም ፎከስ አድርጋችሁ እሱ ላይ በጣም መስራት አለባችሁ። ልጅቷ ግን ምን መሰለ ብርግጥ ነው እኔም በበኩሌ እኔም ቢሆን ይሰማል። ለጊዜው በጣም ትልቅ ስሜት ውስጥ ነው የገባው። ውስጣው ተሰብረዋል፣ ውስጡ አዝነዋል። በጣም የተጎዳች ሴት ነች። ሴት ደካማ ነው፣ እንደ ወንድ አተሳሰባቸው እኩል አይደለም። ስለዚህ አሁንም ከሆነ አንተ ቢኒያምን በዚህ ቀደም ተናግሮናል ሄደናል። አሁንም ከሆነ ለእኛ ወደፊቱም ከሆነ እንረዳችኋለን፣ እንገባላችኋለን። አሁንም ተመልሰ እና እዚያ ቤት ገባበት እለኝ። ትንሽ ነኔ አይምሮን ይከብደኛል። በጣም ውስጥ ስትጎዳ እንዴት ነው አንተ? ወደፊቱም እምቢ ካለች እንገባለን፣ አንተም ብለን እንገባለን ይችላለን። እኔ ተጨማሪ ማደርገው ነው ሌላ ብዙ ነገር የለኝም። አብርሽን ምን እንደነካ ምን እንደ በዚህ ወር ውስጥ በዚህ በትንሽ ጊዜ ውስጥ ምን እንደነከው አናቅም። እና በቃ እኛም ከእሷ እንዲርቅ ነግረው ነው ነበረ ምንም ይሄን ነገር እንኳን እየነገር ነው ሊያረግልን አልቻለም። በቃ አጠቅመህም ሕይወት ላይ እያበላሸችው ነው፣ ሕይወትን እያበላሸች ነው። በቃ አጠቅመህም ከእሷ ራቅ እያልነው ያንን ነገር ደግሞ ሊያረግልን አልቻለም። እኛም እየሞከርን ነው ብቻ ነው፣ ግን እሷን ሊያርቃት አልቻለም። ሩታ እንዳሉ ድድቻት እያወቀ ያንን ነገር ደግሞ እሱ ለማድረግ ፈቃደኛ አይደለም። እሺ እኛ ምንድነው የምናረገው አሁን? እኮ እንዴት ነው እሱ እች ልጅ ከራሱ ከሕይወቱ እስካላራቃት ድረስ፣ ሄርሜላ ትባለዋ ልጅ ከሷ እስካልተለየች ድረስ እች ልጅ አሁን ምንም አይነት ብንሄድ፣ ሰማይ ዝቅ አድርገን ምድር ከፍ አድርገን ብናወራላት፣ የማስተባበል ስራ ብንሰራ፣ ምንም ብናወራ እሺ ልትለን አይደለም። ምክንያቱም ውስጧ ተጎቷል። ውስጧ ተጎዳ። እኛ እኮ አሁን በአነጋገርዋ ነው ያወቅ ነው። ንግግሯ በጣም ጠጠር ያለ ንግግር ነው። ታከብረናለች ብለን እንደነገር ቀደም ቀደም ሲል ታከብረናለች ስንሄድ ተስፋ አድርገን ነበር የሄድነው፣ ግን ውስጧ ስለተጎዳ በምንም አይነት እኛን በቃ ልትሰማን አልቻለችም። እና አሁን እች ልጅ ከሱ ህይወት ማራቅ አለበት እሷና እሱ ለመገናኘት ከፈለገ ከእሷ ከሱ መራቅ አለበት ከሱ አማራቅ አለበት። ይሄ ነው እኛ እኛ አሁን ሌላ እስከሱ እሷን ያቺ ልጅ እዛው ከሱ ጋር አብራ ኖራ አብሮ እየቀጠለ ከሆነ ምንም አይነት እኛ የምናመጣው ለውጥ አይኖርም። ዝም ብለን መመላለስ ነው የሚሆንብን እሷ ጋር። ስለዚህ እሷን ከእሱ ጋር መለያ አለበት። ያንን በቃ እሺ፣ በቻልኩት ልለምናችሁ፣ በቃ የቻላችሁት እንኳን አድርጎ፣ እነዚህ ልጆች እያየናቸው እየተለያዩ ነው በቃ በቃ ሩታ ምንም ምለምናችዋትም ቢሆን እሺ ሀሳቧን እንኳን አስቀይሯት። እኛ በቃ ይው ከቻለን የው ተንበርክከን ጋሽ እንጠይቃለን። በቃ ግን እኛ በቃ እነሱ እያየናቸው እየተለያዩ ነው፣ እያየናቸው ተለያይተው እያየናቸው ነው። ዝም አትበሉን ጋሽ፣ በቃ በቻላችሁት እናንተ በቃ ተነስ፣ እኛ እኛ እንሄዳለን በቃ ተነስ። እኮ አይደለም እኛ በየቀን እያየናቸው እየተለያዩ ነው። የእነሱን ህይወት ለመበጥበጥ ማይገባ ሲልም ጋሺ በቃ እናንተ ሩታ ጋር እግሯ ስር መውደቅ ካለባችሁ ወድቃችሁ በቃ ምንም ነገር ማድረግ ካለባችሁ ሐሳቧን አስቀይሯት አብርሽኛ እየለመንን ነው እየጠየቅነው ነው ያላደረግነው ነገር የለም፣ ግን ይሄ ልጅ ሊመለስልን አልቻልም። በቃ እናንተ ግን በቻላችሁት በቃ የቻላችሁት እንኳን አድርጉልን። በቃ እናንተ ናችሁ የመጨረሻ ተስፋችን፣ የመጨረሻ እንትናችን። እነሱን አንድ ላይ ለማድረግ እናንተ ናችሁ በቃ ተስፋችን እኛ በጓደኞች አሉንም በቃ በጓደኞቹ አሉንም ሊስተካከል አልቻልም። እሺ እኛ ሲለያዩ ቁጭ ብለን እኔ ጋ እሺ የቢኒ አባት ስንሽ እሺ ሲለያዩ ዝም ብለን እኔ በቃ እንዲህ እናደርጋለን። ምን መሰለህ፣ አሁንም አንተ አትስቃይ፣ አይዞህ አንተም አታልቅስ፣ እኛም እንመለሳለን ያለን ነገር ግን ከሷ ላይ ያለ ነገር በሙሉ ግን አውርተን እኛም ምን እንድትም ምንም ብትሆን ሴት ነች፣ ትመለሰለናል። አባታችንን በግሯ እንወድቃለን እንንበረከቃለን። ልጁም ግን እንንመልሰዋለን በቃ ልጁም ያለው ሀሳብ ግን እንቀበልና እንመልሰዋለን። ምን ችግር የለም እግዚአብሔር ይረዳናል። የሚረዳ እግዚአብሔር እግዚአብሔር ይዘን እንገባለን። ነሩታ በጣም ተሰምተን እንደኛ እንደ ልጃችን አድርገን እንናገራታለን። እሷም እኮ ሊቀቂ ይሄ ነገር አይጠቅም። በቃ ሊቀቅ ታብራም ያለኝ ነገር አንድነት አርጊ ልዩ ታም ያለው ነገር በሙሉ ነገረት። እንመለስ እንድትመለስ እናደርጋለን። እኛም እንሄዳለን በእግሯም እንወድቃለን። ችግር የለውም፣ እንተባበራለን። በመሰረቱ አሁን የኛ ልጆች እንኳ ቢሆኑ በእናስ በሷ ቦታ ቢሆኑ ልጆቻችን ምን ያህል ይሰማናል? እንኳ እንኳን ቢሆኑ የኛ ልጆች እንደዚህ አይነት ነገር ቢፈጠርባቸው የሚሰማን ነገር ምንድነው? እንኳን እሷ እኛ ራሶቹ አባቶች እናቶች የሆነውን እንኳ ምን ያህል ይሰማናል። ግን በእርግጥ ይሰማታል፣ ሊሰማት ይችላል። የተናገረችንም ነገር በጣም የስሜት ስሜት የተሞላ ነው። ስለዚህ እኛ አሁን እንደምንም ብለን የእናንተም ስቃይ እናንተም ከምትሰቃዩ ሌላም ሌላም ነገር ከሚፈጠር አሁንም የፈለገ ነገር ትበላል፣ እስከ መጨረሻው ድረስ ዋጋ እንከፍላል። አሁን እናንተ ጋር የሚሰራ ምንድን ነው? አሁን አብሬሽና እሷ ች ሄርሜ ላላቸዋት ልጅ አብረው እንዳሉ ታውቃላችሁ። ግን እሷን ለማራቅ ሞክሩ። በቃ አዋጣሽም፣ ተይው፣ በቃ ባለትዳር ነው። ሌላ አምስት አለው። አንቺ ከሱ ጋር ያለሽ ነገር አቁሚ፣ በቃ አቋርጪ በላችሁ በምትሄዱበት ሲስተም እውቀት በታገዘ አነጋገር ተናግራችሁ እሷን ከሱ ጋር የምትለዩበት መንገድ ፈልጉ። እኛ ደግሞ እዚህ ያለውን ነገር እስከ መጨረሻው ድረስ እንሄዳለን። በቃ ምንም ይሁን ምንም እንሄዳለን፣ እኛ እንሄዳለን፣ በጣም እንመለሳለን። ያኛውም ልጅ

ለማስታረቅ እንፈልጋለን። ሲስተም መፈለግ እንፈልጋለን። ምን ችግር የለም ወደኋላ እንልም እንገባል ማለት ነው እሺ። እኔም በቃ ሰላም እንዲፈጠሩ እንፈልጋለን። በቃ እናንተም በቻላችሁት ሞክሩ። እዚህ መታችሁ፣ አክብራችሁኝ፣ እንደዚህ ስላወራችሁኝ የራሱ ለኔ ትልቅ ነገር ያ፣ በጣም ነው የማመሰግነው። ነገሮቹ ደግሞ ቀስ በቀስ እንደምታስተካክሉት በእናንተ ተስፋ አለኝና እኛ ተስፋ ቁርጠናል። በቃ እኛ ወጣቶች የሱ ጓደኞች ተስፋ ቁርጠናል እናንተ ናችሁ በቃ ያላችሁን የመጨረሻ ተስፋችን። ስለዛ በቃ በእናንተ ላይ ነው አላፍትና ምጥለው ሁሉ ነገር ማለት ነው። ስለዛ ሩታ ጋር መሄዳችሁ እንደምታሳምኗት በእናንተ ሙሉ እናት አለ አይዞ ተጎናለ እናሳምናለን። ምንም ነገር ገ ወደኋላ እናንተ ተስፋ እኛን ተስፋ አንቆርጥም። ይተካከለ ነገሩ ሙሉ ነው እንዲተካከል እግዚአብሔር ይረዳል። ምንም ወደኋላ ወላ ምንም ስጋት አይገባችሁ። እናንተ እዛ ጋ ያለውን ብቻ ለማስተካከል ጥረት አድርጉ። እኛም በዚህ በኩል ያለውን ነገር ጥረት እናደርጋለን። አመሰግናለሁ። በቃ በእናንተ ላይ ነው የሁሉ ነገር የጣልኩት። ብቻ ቤተሰቦች እንግዲህ እሷ የነገረቻቸው ነገር በሱ በአብርሃም ተስፋ እንደቆረጠች ነውና ብቻ እኔ ነገሮችን እንደሚያስተካክሉ በእኛ በእነሱ ሙሉ እምነት አለኝ። ምክንያቱም በእኛ ሊሆን አልቻለም፣ ቤተሰቦች በእኛ በጓደኞቹ ሊስተካከል አልቻለም እና ብቻ ካሁን በኋላ እንግዲህ ነገሮቹ ቀስ በቀስ ይስተካከላል ብዬ አስባለሁ። ከናንተም ጋር አዲስ ነገር ካለ አዲስ ነገር ከተፈጠረ እንገናኛለን። ደህና ቆዩልኝ። ቻው።